ኤፍራታ የዋን ፖሊስ መሆኗን ብትነግራትም ሆኖም ልትቀበላት አልቻለችም። አለቃሽ፣ አለቃዬ ነው እኔ እየጠበኩሽ ነበር ብትላትም፣ እረፍዷል፣ አሁን ምንም ዋጋ የለውም፣ ምንም ነገር የሚለወጥ ነገር የለም ብላት፣ እንግዲህ እሺ ሳትላ ቀርታ ወደ ውጭ ስትወጣ ደግሞ ገነት ታገኛትና እንዴ፣ አንቺ የት ነበርሽ? እንዴ፣ አንቺ ሁሉን ሰው እንደ ከፉ ነው እሷ የምታስቢው ስትላት፣ እንዴ ክፍልሽ እኮ በየክፍሉ ፈልጌሽ ነበር። ደግሞ ልጅ የምን አርገሻት ይሆን ኤፎን የምን አድርገሻት ይሆን? በቃ እኔ ከዚህ በላይ መቆየት አችልም ልወጣ ነው። ግን ሁሉን ሰው በክፉ ነገር ባታይ ጥሩ ነው ትላታለች። ግን እንዳትሄጂ ኤፎን ማየት አለብኝ ትላለች። እሺ ብላ እንግዲህ ኤፉን ሄዳ አይታታለች ማለት ነው። ከዛ እሷ ደግሞ ቀጣይ ሳምንት ሊጋቡ እንደወሰኑና ምንነቱንም ልትገልጻት እንዳልፈለገች እውነታውን ነገርኩት ሌላ የማፈቅረው ሰው እንዳለ ለእናቲ ማሳወቅኩት ከዚህ ከበኋላ ከአንተ ጋር መቀጠል አልችልም ስነገርኩት፣ አልቻል ናታል እንዴት እንደዚህ በቀላሉ ልቡ እንዲሰበር ታደርጊያለሽ? አንቺ ትሰበር ያለሽ እንጂ ለእናታል እንዴት እንደዚህ አይነት ቃላት ትናገር ያለሽ ትላታለች። ለምን እኔ የራሴ ህይወት የለኝም እንደ ስለ ራሴ መኮ ማሰብ አለብኝ አንዳንድ ጊዜ ትላታለች። እኔ ገነት ወይንም ሌላ ሰው አይደለሁም፣ እባክሽ ልርዳሽ ትላታለች። እኔ የአፌት ሰው መስዬሽ እንዳይሆን። አሁን ግን ያንቺ ለማንም አልተናገርም አልናገርም። ግን ምንድን ነው እንዳትናገር ያስፈራራሽ? ኧረ እባክሽ ገማ፣ አላስቸግርሽ ከሆነ ብቻ የንቴኝ ስትላት፣ ካልሆነ ውጭልኝ ስትላት፣ እሷ ደግሞ በፍጹም ግን በማን ነው የሚያስፈራራሽ? በማን የሚያስፈራራኝ ይመስልሻል? እኔ እሱን የሚወድብ ሰው አይደለም እንዴ ወደድኩት፣ አለቀ አለቻት ማለት ነው። በናታል አስፈራራሽ? ናታል እንገልብሻሉ አለሽ? አለቻት። እባክሽ ውጭ ሊ ብራ በሩን ከፍታ ነው እንግዲህ ያስወጣቻት ማለት ነው። በፍጹም ልትረዳት አልቻለችም። በጣም ያሳዝናል። ናታልም በእሷ ብስጭት እንግዲህ እየጠጣ እየሰከረ አምሽቶ መጥቷል። ከዛ በኋላ ግን የተፈጠረ ነገር አለ። አብራችሁን ተከታተሉን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ፣ ሰላም ሰላም ብያለሁ። ሰላማችሁ ብያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራ እያረጋችሁ የደውል ምልክቷን መጫን አትርሱላችኋለሁኝ። እንግዲህ ኤፍራታ በፍጹም ልታምናት አልቻለችም። ሔዋንን አልተቀበለቻትም። ሔዋንም እንዴት ፖሊስ ሁኜ ይህን ነገር ማስቆም አቃተኝ? በፍጹም መጋባት የለባቸውም፣ እንደምንም ብዬ አንድ ቅድ ማውጣት አለብኝ ብላ ተናዳ ወጥታለች። ሆን አስቢ አስቢ እያለች ነበር ማለት ነው። ሆኖም ሀሳብ እንግዲህ እያመነጨች ሳምንት ማለት እኮ በጣም ቅርብ ነው። ግዴታ በዚህ ሁለት ቀን ውስጥ አንድ ነገር መፍጠር አለብኝ በፍጹም መጋባት የለባቸውም ብላ እንግዲህ ወስናለች። እየተከታተለች ነው። ሆኖም አንድ የሚረዳት ሰው እየፈለገች ባለችበት ሰዓት እንግዲህ እናታ ደግሞ በጠጥቤ ገብቶ እየጠጣ እየሰከረ ቢኒ ደርሶ የሄድበት እና እንደት እንዴት ተጠጣለህ እዚህ ለምንድን ነው ቢለው፣ የኔ ጨረቃ አልፈልግም ስላለ ያለችኝ መጠጣት ነው ሲል ድንገት ደግሞ የአፌት ደግሞ መጥቶ አንተ ደግሞ እዚህ ምን ትሰራለህ? አለው ናቲን ገና ብዙ ቀን የምትጠጣበት ቀን አለ ሲለው ቀኖች እኮ አሉ ምን አባህ ልታደርግ መጣህ? ከዚህ ሲለው እንግዲህ እኔ እዚህ ቤት ደንበኛ ነኝ፣ ሁልጊዜ መጣለው ሲል ያፌት ይመልስለታል ማለት ነው። እሱም በጣም ተናዶ እባክህ ያፌት ተወው፣ አሁን ለቀቅ አድርገው ሲል ቢን ይናገራል። እንግዲህ ሰዓቱን አየና ይህን ሁሉ ሰዓት እስከ 11 ተኩል ይጠጣ። በዚህ አይነትማ ጨጓራህም ይላጣል አለው። አይደለም ጨጓራዬ ቆዳዬ ቢላጥ ምን አገባ ሲል ናት ይመልስለታል ማለት ነው። በጣም ሊያናደው ነበር የመጣ ሆኖም ግን እሱ በፍጹም አልተናደድም። ልትደበድበኝ ነው ወይ በሚል ድብድብ ሲጀምሩ መካከል ላይ ደግሞ ቤኒ በባና እባክ፣ ያፌት ከዚህ በኋላ እባክ፣ ዘወር በልልን ውጣልን፣ ከህይወታቸው ብሎ አስወጣው ማለት ነው ቤኒ። ከዛ በኋላ ኤፍራታም ቁጭ ብላ ማሰብ ጀመረች። እንግዲህ አይደለም መጠጥ ገና ሽጉት ትጠጣለህ ብሎት ነው እንግዲህ የወጣው ማለት ነው እሱ እዛ ገነት ልታያት ስትሄድ፣ አንቺ እዚህ ቤት የገባሽው በምክንያት ነው። ያ ቤት እያለሽ ልጅሽ ያለማንም አይዞ ባይነት ተቀምጦ ደግሞ ስትታይ ሰራተኛ አትመስልም አንቺ እዚህ ቤት ምን ልታደርጊ ነው የተቀመጥሽ፣ ሰራተኛ ምንድን ነው የሚመስለው? ገኒ እየት እላታለች ማለት ነው ለኤፍራታ። በጣም እያስከፋሽ፣ ይሄን ያለሁ ከአንቺ ይሄን አልጠብቅም ብላ ሳታስጨርሳ ስትወጣ፣ እንዲህ አሁን የጠየኳት ጥያቄ ያስከፋል እንዴ? ለምንድን ነው የምትከፋው? እኔ እውነት አሁን ላውቅ እፈልጋለሁ እኔ ያልኩት አለች ማለት ነው ኤፍራታ። ልክ ነገሩ ልክ ናት ስንት የሚያስጨንቀኝ ነገር እያለ አሁን ስለዚህ ማሰብ አለብኝ አለችና እንግዲህ ተናዳ ትታት እሷም ገን እየሞታ ትሄዳል። እንግዲህ እሱም ጠጥቶ ሰክሮ እንግዲህ ከያፌትም ጋር ግብግብ ጨርሶ ወደ ቤት ይሄዳል። ከዛ እንግዲህ ወደ ማነች ሔዋን ደግሞ ወደ ሉሊት ደውላ እርዳትሽን እፈልጋለሁኝ አለቻት። ምንም ችግር የለም እኔ ምን ሆነሽ ነው ያስበሳጨሽ? ፍቅረኛሽ ነው አለቻት፣ ማለት ነው ሉሊትን። አዎ ስትላት፣ አይዞሽ፣ እንደዛ ነገር ነው። ለማን አባቱ ብለሽ ነው የምትናደጅው? አትናደጅ። እሱ ከሄደ አንቺም ከሄደ እሱ ከዘጋሽ አንቺም ዝጊ። ለምንድን ነው አለች ትሪት ቀለል አድርጋ እኔ እሱና ጥቼ መኖር አልችልም፣ ስትል ሔዋንም እንግዲህ ልክ እንደ አፍቃሪ ሆና ቀረበቻት እና እርጅኛ አለቻት። እኔ እንትቶ ሌላ ሰው ሊያገባብኝ ነው አለቻት። በፍጹም አያደርገውም እኔ ቆምልሻለሁን አለቻት ማለት ነው። ከዚ እንግዲህ እሱም ሰክሮ ቤት እየሮጠ ማስመሰል አይገባሽም እያለ ሲል ከላይ መጋረጃውን ግልብ አድርጋ ስታየው ኤፍራታ፣ ናያት እና እህቴን እንደዚህ ወንድሜን እንደዚህ ታደርገዋለች፣ መጋረጃውን ከፈት አድርጋ ይታው እኮ ገባች አለች። እንደዚህ ሆኖ ነው ተጣልተዋል፣ እንዲ ለዛ ነው እንደዚህ ጥንብዝ ብሎ ጠጥቶ የመጣው ትላለች ማለት ነው። ወይዘሮ ሉሊትም ገንዬም ግራ ተጋባይና ምንድን ነው እየተፈጠረ ያለው እናንተ ሰዎች እኔ ለምን አትነግሩኝ? ምንድን ነው ችግሩ? ሚስጥረኛሽ አልነበረች ምን ነው አልነገረችሽም? ትላታለች ማለት ነው። እሷም በቃ ኤፍራታም እና እንትናን አስወጥታ ህዊንን አስወጥታ ያስከዳ እንግዲህ እሱን ከክፍል አስገብታ በቃ ዛሬ ከአንቺ ከጨራቃ ክፍል ነው ምተኛው ስትለው አይ ስካሪ ልቀቅህና ትወጣለህ እንጂ እዚህ ማደር አትችልም ስትለው አድራለሁ አለ። ያው መቼም እንግዲህ ምንም አልቀረምና አብረው አደሩ። እንግዲህ አድረው እንግዲህ ጧት ስትነሳ እንዴት ክብረ ንጽህና አለ እንዴ? ታዲያ እንደዛ ሲተደፈርሽ እያለ የአፌ ሲግዝ ስጥብኝ የነበረው ውሸት ነው እንዴ? ደሞ እኮ ስነሳ ልብሴ ደንበ ደም ሆኖ ነበረ። ምን እየተከፈተ እያልነበረ ያለ እያለ እየሳማት እያለ ደስ እያላት በጣም ደስ ተደስታ እንግዲህ ከያፌት በፊት ለናቱ የፈለገውን ላድግለት ብላ የወሰነች ትመስላለች ኤፋየ ማለት ነው። እና ያንንም ፈጽመዋለች አድርገዋለች። እሱ ግን ከእንቅልፉ ሲነሳ እዛ ቦታ ሲያገኝ ደነገጠ። ከዛ ልብሱን በፍጥነት ልብስ ልብስ አድርጎ ወርዶ ሊሄድ ሲል መጣች። እንደ የት ነሽ የት ነበር ያደርሽው ሲላ፣ አንተ እዚህ ክፍል መግባትህና አልሄድም፣ ከክፍል ስትለይ ሶፋ ነው ያደርኩት ስትል ትዋሸዋለች። ከዛ በኋላ ልብስ ደግሞ ቀየርኩልህ ትለዋለ። ያ ልብሱ ስለ ቆሸሸ ነው የቀየረችው እሱን በቃ አልተኛ ማለት ነው እዚህ ከኔ ክፍል ብሎ ሲጠይቃት አልተኛሁም ብላ ነው ቀየረች። አልገባኝም። አ ምንድን ነው ትዱ ሁሉ ነገር ምንድን ነው የነበረው ታዲያ የመጀመሪያ ቀን የገባ ሁለት ደም በደም የሆንኩበት ምክንያት ምንድን ነው? ከዛ እንዴት ነው ይሄ ነገር ተከሰተ? እያለች ራሷን ትጠይቃለች ማለት ነው። በጣም ተደስታለች። አምላኬ ሆይ አንተ ሁሉን ነገር ትጠብቃኛለህ፣ አሁንም ወደፊት ጠብቀኝ። እዚህ ለሆንኩት ነገር የምትጠብቀኝ ያንተ ስራ ነው እና በጣም ተደስቻለሁኝ ከሁሉ በፊት አንተ ነው ያለኝ ብላ ለፈጣሪዋ ምስጋና ትሰጣለች። በጣም ትደሰታለች። ኤፍራታ አለመደፈሯን አይ ታውቀዋለች። በጣም ተደሰታለች ማለት ነው። የአፌትም ድግሱ የሚዘጋጀው ቤቴ ነው። ቀለል ያለ ነው። እኔ ጫጫታ ጋጋታ አልፈልግም ማለ። ግን አንድ የሱን የሚያውቀው ወዳጁ በገዛ ሆቴሉ ሊደግስለት እንደሆነ በተላላኪው ደውሎ ሲነግረው፣ ለአንድ ሰው እንዳትናገር፣ እኔ ፈቃደኛ አይደለም። እኔ የገንዘብ አጥቼ አይደለም፣ ግን እኔ አልፈልግም። ቀስ ብዬ የእሷን ወዳጆች ብቻ ለማናደድ ለማቃጠል እንጂ ለሌላ ነገር አልፈልግም ሲመልስለታል ሔዋን ደግሞ የአፌትን ለማጥመድ ደውላ እኔ ሔዋን ብትለው፣ ማነች ሔዋንን ያላቀሽም? ሲላል፣ እንዲ እወድሻለሁ፣ አፈቅርሻለሁ ብለህኛሉ። ረተሳስቼ አንድ ቀንጣል አድርጌብሽ ይሆናል እንጂ በፍጹም እኔ አንድ ሰው ብቻ ነው የምወደው። እኔማ በጣም ነው የማፈቅርህ፣ አንተ ከእኔ ውጭ መሆን የለብህም ብላ ብትማጸነው፣ በፍጹም እኔ አንድ ሰው አለኝ በውስጤ ብሎ አፈቅርሃለው፣ እወዳለሁ ብትለውን በፍጹም ሊገዛላት አልቻለም ማለት ነው። እንደውም በቃ ምንም ቦታ አልሰጣትም ማለት ነው። ምን ማድረግ አለብኝ ብላ ሄዋን በጣም ተናደደች። ሔዋንም የአፌትና ኤፋ መጋባት ያለባቸውን ማስቆም ይገበኛል፣ ፖሊስ መሆኔ ምንድነው ነው ታዲያ እያለች ነበር። እሱም ብንን ብሎ ሲያገኘው ከኤፋ ክፍል ሲያገኝ ራሱን ከአልጋዋ ላይ ለቤኒ ደውሎ ምንድን ነው የተፈጠረው አስቸገርኩሽ እንዴ? ማታ ብዙ ነገር ተናገርኩኝ እንዴ? ስት ሲላት አረ በፍጹም አልተናገርክም። ታዲያ የታደርሽም ሲላት፣ ሶፋ ላይ ነው አደርኩ ብላ ያለችው እንጂ እውነታውን አልነገረችውም፣ ግን በጣም ተደስታለች። ሲሳሳሙ ሲተቃቀፉ ነው ያደሩት ማለት ነው። ከዛ በኋላ ደግሞ ጽዮን ብዙ ነገር ስትናገር ቤኒ ተይ፣ በሁለታቸው መካከል መግባት የለብሽም፣ ራስሽን ገለል አድርጊ፣ ራሳቸው በራሳቸው ችግራቸውን ይፍቱት ይላል ብሏታል። ከዛ ናቲ ደግሞ ወደ ቤኒ ደውሎ ምንድነው ማታ ሰክሬ ነበር እንዴ የተፈጠረው ነገር ምንድነው ምንም ነገር የተፈጠረ ነገር የለም። አይዞ አይ ራሴን እኮ ከኤፍራታ ክፍል አገኘው ሲል እኔ ነኝ ያስገባው። እዛ አስገባኝ አልገኝ አስገብቼ መጣሁኝ አለው ማለት ነው። ቢኒም እንግዲህ ለስካራው እንግዲህ ለሰከርክበት ሽሮ ፈትፍተህ ብላ ብሎታል ማለት ነው። ግን ልብሴን ያወለቅሽልኝ አንቺ ነሽ ወይ ሲል ይጠይቃታል። አይ አንተናው ልቀይተኛ የተኛው ጧት ስመጣ ታች ጥለኸው ሳገኘው አንስቼ ሌላ ልብስ ቀየርኩልህ አለችው። ለምንድን ነው እዚህ ያልተኛሽ? አስቸግሬሽ ነው አላት። አይ እንደዛ አይደለም። ከዚህ በኋላ አንተና እኔ አብረመተኛት የለብንም አለችው። እኔም አንተ ጋር ስተኛ የተደፈርኩ ያክል ይመስለኛል አለችው። ይህን ያህል አላት። እሱ ቆይ በዚህ ፍጥነት ለምንድን ነው የተቀየርሽብኝ ጨነጨረቃ አላት ማለት ነው። እሱ እሺ ግን የእኔ ጨረቃ ያስቸገራትን ሰው ማስተዋወቅ ፈልጋለሁ አለችው። አሁን ካልነገርሽው የሰርግሽ ቀን ይጨነቃል ኤፍራታ፣ ከሰው ፊት እንዴት ነው የሚሆነው? አሁን ተናግረሽ አልቅሶም ማልቀስ ካለበትም ቤቱን ዘግቶ ያልቅስ። ስለዚህ እኔ ምን እንገረው እያለች እንግዲህ፣ ኤፉ ምን እያሰብሽ ነው አላት። ማለት ነው ተናገሪ፣ ማን ነው እንደዚህ እያስጨነቀሽ አለሽ? እኔን እንድትተይ ያደረገች ማን ነው ሲላት፣ ምንም ልትናገር እሱ ልነግር አልችልም ልትናገር ብትል ከአንደበቷ ሊወጣም እሻላላትም። በዚህ ነው እንግዲህ ዛሬ የተጠናቀቀው። በጣም ያሳዝናል። እንግዲህ ለማንኛውም ደግሞ ትልቁ ደስ የሚለው ኤፋየ ከሱ ጋራ አብራ ማደሯ ነው እንግዲህ ከዛ እንግዲህ የሰይጣን ቁራጭ ከሆነ ያፌት ጋር ከዚህ በፊትም አለመተኛቷ በጣም የሚያስደስት ነገር ነው። በጣም ይህም እሷንም አስደስቷታል፣ ለፈጣሪዋ አመስግናለች። አሁንም አይጋቡም ያፌትና ኤፋየ። ናቱ ነው የሚያገባት እሱ ደግሶ ይቀራል። እንደምንም ብላ ሔዋን እንግዲህ ሉሊትም በምታግዛት መረጃ ያከሽፉታል እና ቀጣው ደስ የሚል ነገር ነው የሚሆነው። ሰርጉ ፈጽሞ ሊፈጸም አይችልም ባዮች ነን እና እናንተስ ምትላላችሁ? እንግዲህ ሀሳብ አስተያየት አስፈሩልን። የዛሬው ቪዲዮ እንግዲህ በዚህ ተሰናብቷል፣ ጨርሰናል ማለት ነው። ቀጣዩን ደግሞ ይዘንላችሁ እንመጣለን። አሰላሙ አሌይኩም ወራህመቱላ አበረካቱ